ቤንጃሚን ሸሽኮ ሁለት ጨዋታዎች ላይ ጥሩ ፐርፎርም አድርጓል፣ ጎልም አስቆጥሯል። ስለዚህ የአንፊልዱ ጨዋታ ሶስተኛ ጨዋታው ላይም ይሰልፋል የሚል ሀሳብ ነበር። ድንገት ግን እሱ አለም የተሰለፈው በሱ ቦታ ላይ ማቲያስ ኩኛ። ሌላኛው ደግሞ የምዕራብ ለንደን ለንደኑ ትልቅ ክለብ የምንለው በአውሮፓ መድረክ ላይ ትላልቅ ዋንጫዎችን አንስተዋል። የዩኒቨርስቲው የወቅቱ ታላቅ ክለብ ነው። ያለም የክለቦችን አንስተዋል። በአንድ ጌም ራሱ አርሰናል በአንድ ጌም ላይ ሁለት ኮሮና በጣም ተማመናሉ ግን ቡድኑ የቢሊንግ ችግር የለበትም። ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን እንዴናችሁልን? የምትገኙት ንስር ስፖርት ላይ ነው። ንስር ስፖርት በቀጥታ ወደ እናንተ ስፖርታዊ ትንተናዎችን ይዘንላችሁ መተናል። እንደተለመደው ንስር እይታ ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዕለታዊ የፕሪሚየር ሊግ ጨዋታዎች ትንተና፣ እንዲሁም የተለያዩ ሊጎችን ስፖርታዊ ዓይነቶችን ወደ እናንተ የምናደርስበት ፕሮግራም ነው ንስር ስፖርት። ታዲያ ዛሬ 11ኛ ሳምንት የእንግሊዝ ፕሪሚየር ሊግ የተከናወኑ ጨዋታዎችን ከጨዋታ በኋላ ያሉ ትንተናዎችን ወደ እናንተ ይዘንላችሁ መተናል። በዕለተ ቅዳሜ ትላልቅ ቶፕ ሲክስ ላይ የሚገኙ ቡድኖች በተለይ ቶፕ ፎር ላይ ረጅም ዓመት የቆዩ በተለያየ ደጋፊ ትላልቅ ደጋፊ ያላቸው ክለቦች ነበሩ። ታዲያ ታክቲካዊ ሁኔታቸው ትናንትና ጨዋታ ላይ ምን ይመስል ነበረ? የዊኒንግ ሜንታሊቲስ ማን ነበረው? ክለቦች ከዚህ በኋላ የሚቀራቸው ረጅም ጉዞ አለ። ይህን ረጅም ጉዞ እንዴት ሊጓዙ ይችላሉ? ለምሳሌ ምሳሳ ላይ የተከናወነው የማንቸስተር ዩናይትድ ጨዋታ ሁለታቻ በሆነ ውጤት ታሪክ ራሱን ደግሞ በሳምንቱ ሁለታቻ በሆነ ውጤት ተጠናቋል። ታዲያ ማንቸስተር ዩናይትድ አቻ ሲወጣ እንግዲህ ታናሽ ወንድሙ ወይም ታላቅ ወንድሙ እኩያው ማለት ትችላላችሁ፣ አርሰናል በርካታ ደጋፊ ያለው በተለይ ብዙ ደጋፊዎችን የሚያፎካክሩት ሁለቱ ክለቦች፣ እሱም ደግሞ ሁለታቻ መውጣት ትችሏል። ጨዋታው በጣም ድንቅ ነበረ፣ በተለይ ግብ የተቆጠረበት ደቂቃ ደግሞ ሌላ ሌላ ለገለልተኛ ደጋፊ እጅግ የሚያምር ኳስ ጎል ነበረ፣ ለደጋፊ ደግሞ የሚያበሳጭ አይነት ነበረና አርማሽ ተመልካቾቻችን። ማጣም ቼልሲ ጨዋታም አድርጎ ነበረ። እንግዲህ ከቶፕ ሲክስ ወይም ከቶፕ ፎር ቡድኖች መካከል ደግሞ ያሸነፈው ቼልሲ ነው። ቼልሲ አቋም ግራ ነው የሚያገባው፣ ወዲህ ቅፍየል፣ ወዲህ ቅዝምዝም፣ ወዲያ ይሆነዋል። አለ ስትለው የለም፣ የለም ስትለው አለ ሲዝን ቱርናመንት ላይ ተመልክተናል። የቼልሲን ባህሪ የለም ወይም አንደሬት በሚደረግበት ጊዜ ዋንጫዎችን ሲያነሳ የተመለከትንበት ሞመንት አለ። ትናንትናም ያነበረ የሆነው ታዲያ፣ ዛሬ በንስር ስፖርት የትንተና ባልደረባችን የሆነው እዩኤል አለማየሁ ወይም ጆኤል ከእናንተ ጋር አብሮ የሚቆይ ይሆናል። አለም ፊራ እንዴት ነው? ሰላም አለን። አሪፍ አሪፍ ጨዋታዎች ነበሩ። ትላንትና በተደረጉ ጨዋታዎች አሪፍ አሪፍ ጨዋታዎች አሉ። ከእነሱም እንግዲህ መወያ ፖይንት የሚሆኑትን ሀሳቦች እያነሳን ምንቆይ ይሆናል እና ስለዚህ አድማሽ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር እያደረጉ አዲስ ቤት ነው ተቀላቀሉ። ከዚህ በኋላ ግን የማያቋርጥ ኦዲየንስን እያከበርን ወደ እናንተ ስለዚህ ትንተናዎች የምናደርስላችሁ ይሆናል። አሪፍ ቆይታ ይኖረናል አሪፍ ቆይታ ይኖረናል። ከመጀመሪያ ከምሳሳት ጨዋታን ጀምሮ አለዋና አሞሪም ማንቸስተር ዩናይትድ ከምቤሞ ጋር ኮኮብ አሰልጣኝና እንዲሁም ኮኮብ ተጫዋጅ በተመረጡ ማግስት ጨዋታቸውን ያደረጉት ኮኮብ ተጫዋች በተባለበት ማግስት የሚገርም ግብ አስቆጠረ። የምቤሞ ከዛ በኋላ ብዙ ሞመንቶች ጨዋታው ላይ ተመለከተን ይመስል ነበር። ጨዋታው ጨዋታው እንዳልከው ከመጀመሩ በፊት ጨዋታው ገና ሲጀመር በጥሩ መንፈስ ነበር የተጀመረው። እንደተባለው ምናልባት አይቆይም ተብሎ የነበረው ኦክቶበር ሊያልፍ አይችልም ተብሎ የተባለው አሰልጣኝ ጭራሽ ኦክቶበር ደግሞ የወሩ ምርጥ አሰልጣኝ የተባለበት አጋጣሚ ተመልክተናል። ብራያን ምቤሞ ደግሞ ገና በክረምቱ ጀምሮ ከመጣ ጊዜ ጀምሮ በሰውነት ቅርጹ ብዙ ነገሮች ሲባሉ ነበር እና ማንቸስተር ዩናይትድ ቤት ብዙ ትኩረት የሚበዛ ነገር ስላለ ከዛ አንጻር ነው የሚሉ ሀሳቦች ሲነሱ ነበር። እነዚህ ነገሮች ባሉበት ግን ከምባክ ነው ያደረጉት እነዚህ አሰልጣኙም ተጫዋቹም እና ተጫዋቹም ከብዙዎች ጋር ተፎካክሮ የወሩ ምርጥ ተጫዋች መባል የቻለው እና በአሰልጣኙም በኩል ያለው ይሄ ነገር ነው። ሁለቱ አሰልጣኞች አሰልጣኙና ተጫዋቹ በጥሩ ሁኔታ ነው ጨዋታውን የጀመሩት። የነበረው ጨዋታውም ደግሞ የመጀመሪያው አጋማሽን በተለይ ስፔስፊካሊ ከተመለከት ነው የሁለቱ የመጀመሪያ አጋማሽ ነበር ማለት ይቻላል። ምክንያቱም ጨዋታው ከመጀመሩ በፊት አሰልጣኝ ሩበን አሞሪም በዘጠኝ ቁጥር ቦታ ላይ ብዙ ጊዜ የሚያሰልፈው ቤንጃሚን ሼሽኮን ነበር አለ። ከዛ በኋላ ግን ከአንፊልዱ ጨዋታ በኋላ በተለይ በተለይ በአንፊልዱ ጨዋታ ደግሞ የተመለከት ነው ለየት ያለ ነገር ነበር። ከዛ በፊትም በእርግጥ የማቲያስ ኩኒያ፣ ምቡሞ እና ዲያሎ ሁለት አስር ቁጥር እና ዘጠኝ ቁጥር ቦታ እየተቀያየሩ የሚጫወቱበትን አጋጣሚ ተመልክተን ነበረ። ግን ቤንጃሚን ሼሽኮ ያኔ አልነበረም። ከነበረም ደግሞ የፊትነስ ጥያቄ ይነሳበት ስለነበረ ነው እንጂ አንድ የፊት ሆኖ መሰለፍ ከጀመረ በኋላ በተከታይ ጨዋታዎች ሲሰለፍ ነበር። ኢቭን ሁለት ጨዋታዎች ላይ እንዲሁም ጎል ካስቆጠረ በኋላ ነው በአንፊልዱ ጨዋታ ወደ ተጠባባቂ ወንበር የወረደው። ሶ ሲጠየቅም ምናልባት በዛ ጨዋታ ላይ በአንፊልዱ ጨዋታ ላይ ኮናቴና ቫንዳይክ ነበሩ። ሶ ለሁለቱ ደግሞ ተከላካዮች አንድ ዘጠኝ ቁጥር ተነጣኝ ዘጠኝ ቁጥር የሚገባ ከሆነ እሱ ማርክ ለማድረግ ይቀላቸዋል፣ እና ቦታቸው ላይ ብዙም ሳይለቁ እሱ ማርክ የሚያደርጉበት አጋጣሚ ይኖራል። ሶ ይሄን ነገር ለመቀየር በሚል ነው ማቲያስ ኩኛን ዘጠኝ ቁጥር ቦታ ላይ እሱ ብቻ አይደለም፣ ምቤሞም ዘጠኝ ቁጥር ቦታ ላይ ይሆናል። ማቲያስ ኩኛ፣ ምቤሞ እና በዛ ጨዋታ ላይ ማውንት ነበረ እየተቀያየሩ ሲጫወቱ ነበረ። አማድ ዲያሎ በዊንግ ባክ ቦታ ላይ ነበር ሲሰልፍ የነበረው። ሶ ያኛው እንደሰራለት ነው የተመለከት ነው። ምክንያቱም አርነ ስሎት ራሱ ያልጠበቅነውን ነገር ነው ያየ ነው ምክንያቱም ከዚ በፊት ተከታታይ ጨዋታዎች ላይ ቤንጃሚን ሸሽኮን ነበር ዘጠኝ ቁጥር ቦታ ላይ ሲያጫወቱ የነበረውና በዛ መልኩ ነበር ያየ ነው። በግልጽ በዛ ተዘጋጅተናል በዚኛው አልተዘጋጀንም ባይልም ግን አባባሉ ግን ኤክስፔክት አድርጎ የነበረው ቤንጃሚን ሸሽኮ ሁለት ጨዋታዎች ላይ ጥሩ ፐርፎርም አድርጓል፣ ጎልም ማስቆጥሯል። ስለዚህ የአንፊልዱ ጨዋታ ሶስተኛ ጨዋታው ላይ ይሰለፋል የሚል ሀሳብ ነበር። ድንገት ግን እሱ አይደለም የተሰለፈው፣ በእሱ ቦታ ላይ ማቲያስ ኩኒያ ነበረ። ከዛ በኋላ ብራየን ምቤሞ ሁለቱ ኩኒያና ምቤሞ አንድ ላይ ሲሰልፉ በተለይ የዘጠኝ ቁጥርን ቦታ ሼር የሚያደርጉበት መንገድ ተነጣ። የዘጠኝ ቁጥር ከሌለ ሼር እያደርጉ ነው የሚጫወቱት። የትላንትናውም ጨዋታ ላይ ወረቀት ላይ ስንመለከተው ዘጠኝ ቁጥር ቦታ ላይ ሲጫወት የነበረው ወይ ደግሞ የተሰለፈው የተባለው ማቲያስ ኩኒያ ነበረ። ብርያን ቡሞ በአስር ቁጥር ቦታ ላይ ነበረ። ሁለቱም ግን እየተቀያየሩ ቡሞ አንዳንዴ ዘጠኝ ቁጥር ይሆናል፣ አስር ቁጥር ይሆናል። ኩኒያም እንደዛው ነገር። በአንፊሉ ጨዋታ ላይም የመጀመሪያውን ጎል ስፔሲፊካሊ ስናስታውሰው ብርያን ቡሞ ወደፊት በሚጠጋበት ሰዓት ላይ ቫን ዳይክ እሱን ተከትሎ ሲወጣ ነበረ የመጣውን ኳስ ሰከንድ ቦል ከዛ በኋላ ብሩ ነው አገኘው ወደ አማድ አድርጎ ጎል የተቆጠረው ማለት ነው ሶ በዛ መልኩ የሰራበት አጋጣሚ ነበር በዚህኛውም ጨዋታ ላይ ሮበን አሞሪም ቤንጃሚን ሸሽኮ ፊት ሆኖ ቤንጃሚን ሸሽኮ እያለ ያሰለፈው እዛ ቦታ ላይ እንዲጫወቱ የመረጣቸው ተጫዋቾች ምቤሞ እና ኩኒያ ናቸው ሁለቱ ተጫዋቾች ናቸው ጤን ቁጥሩን ሼር እያደረጉት እንደ አስፈላጊነቱ አስር ቁጥር ቦታ ላይ ይመጣሉ እንደዛ እያደረጉ ነበር ሲጫወቱ ነበር ያም መንገድ ጎል አስገኝቷል ቻንሶችን ክሬት አድርጎ ነበረ። ብሪያኑ ቡሞ የሞከራቸው ኳሶች ነበሩ። ማቲያስ ኩኒያም የሞከራቸው ኳሶች ነበሩ፣ በብሩኖ ፈርናንዴዝም በኩል እና የተቆጠረችው አንጎል ደግሞ መለስ ብለን ከተመለከት ነው ብሪያኑ ቡሞ ነው ያስቆጠረው። የመጀመሪያው አጋማሽ የእነሱ አጋማሽ ነው እያልኩበትም ምክንያት የመጀመሪያ የመረጠው አሰላለፍ ቤንጃሚን ሼሽኮን ቤንች አድርጎ በአስተኛ ሁለት ዘጠኝ ቁጥሮች እንዲጫወት የተቀያየሩ እንዲጫወት ያደረገበት መንገድ ፍሬ ሲያፈራ ነበረ። በጣም ኮንትሮል ሊሆነ ቲም ነበረ። በጣም ምንም ፕሬዠር የሚሰማው አይነት ቲም አልነበረም። ቲም እስፕሪቱ ጥሩ ነበረ። ኢቭን ኦን ታርጌቱ ላልተሞከረበትም ነበር እስከዛ ሰዓት ድረስ ማለት ነው። እና በዛኛውም አጋጣሚ የተቆጠረችዋን ጎል ስናያት የመጣው ምንም እንኳን ከዶርጉ በኩል የመጣ ኳስ ቢሆንም ማቲያስ ኩኒያ ንክኪ ነበረው እዛ ኳስ ላይ። ከዛ በኋላ ለአማዲ ያሎ ነበረ ኳሱን ሰቶት የነበረው አማዲ ያሎ ደግሞ እዛ ቦታ ላይ ቦክስ ውስጥ ሆኖ ክሮስ ያደረገውን ኳሱ ነው ብሪያን ምቤሞ በሄዲንግ ጎል ያስቆጠረው። ስለዚህ ይህን ስትመለከት ሦስቱ ተጫዋቾች ነበሩ በዚህኛው ጨዋታ ላይ መሆንት አልነበረም። የጀመረው በዊንግባክ ቦታ ላይ ማዝራዊ ነበር ሲሰለፍ ነበር። ስለዚህ አስር ቁጥሩን ቦታ ሁለቱን አስር ቁጥር የሚጫወቱት አማድ ዲያሎ አለ፣ አስር ቁጥር ቦታ ላይ ማቲያስ ኩኒያና እምቡሞ ደግሞ የተቀያየሩ አስር ቁጥሩን ቦታ እና ዘጠኝ ቁጥሩን ቦታ ሼር ያደርጉት ነበር። ሶ የተቆጠረችው አምጎል የሶስቱም ንክኪ ያለበት ነው። የሶስቱንም ደግሞ ምን ያህል የተለያየ ቦታ ላይ ሲጫወቱ እንደነበረ እምቡሞ የተገኘበት ቦታ ወደ ግራ ክንፍ አቅጣጫ ነበረ የማጥቃት ከሃፍ ስፔሱ ትንሽ ጠጋ ብሎ ኩኒያ ደግሞ ወደ አስር ቁጥር ቦታ ላይ ነበር ተገኝቶ የነበረው። አማድ ዲያሎ ደግሞ ከሃፍ ስፔሱ ትንሽ ጠጋ ብሎ በቀኝ በኩል ነበር የተገኘው እና ሁለቱ ተጫዋቾች ወረቀት ላይ እንደዚህ አልነበረም ፎርማቸው። በጨዋታ እንቅስቃሴ ግን ምን ያህል ነፃነት እንደተሰጣቸው ምን ያህል ሮቴት እያደረጉ እንደነበረ የተመለከትንበት ነው። በዛ አጋጣሚ ጎል ተቆጠረ። ስለዚህ መጀመሪያ ሩበን አሞሪም አስቦ ያስገባቸው ተጫዋቾች ያስገባው አይነት አጨዋወት ፍሬ አፍርቶ ጎል አስገኘ። በዛ አንድ ለባዶ በሆነ ውጤት የመጀመሪያው አጋማሽ ሊጠናቀቅ ችሎ ነበር እና የመጀመሪያው አጋማሽ ለዛ ነው የምቤሞ እና ሁለቱ የማናጀር ኦፍ ዘ መንዝ እና ፕሌር ኦፍ ዘ መንዝ ተብሎ የተመረጡት ሁለቱ ሰዎች የእነሱ ፈርስታፍ ነበር። ማንቸስተር ዩናይትድም እንደ ቲም ከተመለከትነው በጣም ኮንትሮልድ ነበረ። ብዙ የሚያባክኗቸው ኳሶች ነበሩ ግን ደግሞ ኢፌክቲቭነሳቸው ይበዛ ነበር። ሲከላከሉ ጥሩ ነበሩ። ፕረስ በሚያደርጉበት ሰዓት ላይ በተደጋጋሚ የቶተናምን ቢልድ አፕ ሲያበላሹ ነበር እና በአብዛኛው የማንቸስተር ዩናይትድ ሀሳብ በፈርስት ሀፍ በጣም የተሳካበትና ተረጋግቶ ከዚህ በኋላ ጎሎችን ይጨምራል ነው የሚባለው እንጂ ይቆጠርበታል ይቸገራል ተብሎ ማይታሰብበት አጋጣሚ ነበር። መጀመሪያው አጋማሽም ደግሞ ልክ እንደተጠናቀቀ ደግሞ ማንቸስተር ዩናይትድ ሁለተኛ ደረጃ ላይ ተቀምጦ ነበር። ለተወሰኑ ሞመንቶችን ቢሆን ሁለተኛ ደረጃ ላይ ተቀምጦ ነበር። ያው በእርግጥ የመሳሳት ጨዋታ ነው፣ እርሊ ኪኮፍ ስለነበረ ሌሎቹ ቡድኖች አልተጫወቱም እና አስራ አንደኛ ጨዋታውን የጀመረው ማይሰር ናይትና ቶተናም ብቻ ናቸው የነበሩት። ስለዚህ ማይሰር ናይትድ እየመራ ስለነበረ ደግሞ ሶስት ነጥብ ያገኘው እሱ ስለሆነ ነው ወደ ሁለተኛ ደረጃ ላይ ተቀምጦ ነበረ። ሰከንድ አፍ ላይ ስንገባ ግን ሌላ ታሪክ ነው የተገለበጠው። ምንድን ነው የሚያመሳስለው ነገር፣ የመጀመሪያው አጋማሽ ላይ ቶተናምም በተወሰነ መልኩ ጫና ሲፈጥር ነበረ ግን ኢፌክቲቭ አልነበረም። ነበረ ጃቪ ሲሞንስ በተደጋጋሚ ፔኔትሬት ለማድረግ ሲሞክር ነበር፣ ግን ብዙ ስህተቶች ነበሩና የሚወስኑት ውሳኔም ያን ያህል ምርጥ የሚባል ስላልነበር ኦንታርጌት እንኳን ማድረግ አልቻሉም ነበር። ሁለተኛው አጋማሽ ላይም ልክ እንደ መጀመሪያው አጋማሽ ሁሉ መጀመሪያ ላይ ጥሩ ነበሩ። ልዩነቱ ግን በዚኛው የሁለተኛው አጋማሽ ላይ ሁለት አደገኛ ኳሶችም ሞክረው ነበር። አዲሱ በረኛ ቤልጂየማዊው ከሮያል አንትወርፕ የመጣው 23 ዓመቱ ሌመንስ ያዳናቸው ሁለት በጣም አደገኛ ኳሶች ነበሩ፣ መቆጠር የሚገባቸው በተለይ የሮሜሮ የክርስቲያን ሮሜሮ ኳስ ኦልሞስት አጥቂ ቢሆን ክርስቲያን ሮሜሮ ምናልባት እግሩን የፈለገ ይመስላል። የተፈጥሮ እግሩን እና በሁለት እግሩ የሚጫወት አይነት ቲፒካል ነምበር ናይም ቢሆን በእርግጠኝነት ወደ ጎልነት የሚቀየር ሞመንት ነው። ግን ደግሞ አንዳንድ ግብ ጠባቂዎች እንደዚህ አይነት ሞመንት ላይ ይረበሹና ቀላል ኳስ እንኳን ይቆጠርባቸዋል። ኦናናንም ተመልክተናል በእጃቸውና በእግራቸው ማለት ሲያልፍም የተመለከትን በመሞት ነበር እና ግን አንድ ሁለት ኳሶች በኮንፊደንስ እንዲሁም ከቆመ ኳስ አንድ የተመታ ኳስ በዲፍሌክሽን ደርሶ የተመታን ኳስ ደሞ አንድ ሴቪ ያደረገበት መንገድ ሌመንስን ፐርሰናል ማድረግ አለብን። ፈርስት ቦሎችን ኳስን እንደ ስዊፐር ኪፐር ሮጦ የሚያወጣበት መንገድ የልጁ ፍሌክሲቢሊቲ ወጣትም ነው። በዚህ ላይ ችና አንድ ደግሞ የተመለከትኩት ነገር ምንድን ነው? ማንቸስተር ዩናይትድ ቤት በቆመ ኳስ ላይ ግብ ጠባቂ ከበር ይደረግ ነበር፣ ብዙ ጊዜ ይሸፈል ነበረ። በተቃራኒ ተጫዋች ሌመንስ ላይ አልተመለከትንም፣ ብዙ ጊዜ ያባራ አልተመለክተው እኮ። እና ተጫዋቹ የሆነ ኳሊቲ የተመለከትንበት ይመስላል። አዎ ትክክል ነው። ምናልባት የላመንስ ጉዳይ ላይ በደንብ ሰፋ አድርገን ካነሳ ነው፣ እንዳልከው ማንቸስተር ዩናይትድ ቤት ከመጣ ጀምሮ፣ ለምሳሌ በጣም የተለየ ነገር ወይ ደግሞ ከፕሪሚየር ሊጉ በጣም የተለዩ ነገሮችን አይደለም ሲያደርግ የነበረው ግን ቤዚክ የሚባሉትን ነገሮች ነው በስነስርዓት ሲያደርግ የነበረው። ሶ ማይሰር ዩናይትድ ምን ያህል የበረኛ ጡት ውስጥ እንደነበረ የምታረጋግጠው ይሄ በረኛ ቤዚክ የሚባሉት ነገሮችን በማድረጉ ብቻ ጥሩ በረኛነት እየተደነቀ ነው ያለው እና ይሄ ነገር ምን ያህል ደግሞ ወሳኝ እንደሆነ። አሁን ቤዚክ ሲባል የልጁ ብቃት ዝም ብሎ ነው ማለት ሳይሆን፣ ግን ቤዚክ ነገሮቹ መጀመሪያ ወሳኝነት አላቸው። እንዳልከው የቆሙ እና ባይንዲርን ከተመለከት ቤዚክስ ነው በቃ። አንድ በረኛ በዛ ደረጃ የሚጫወት በረኛ ኮርና ሊቆጠርበት አይችልም። ምክንያቱም በረኛ በጣም ሃሁ ነው ላይክ የሚመጣበት ኳስ እዛ ቦታ ላይ ቦክሱ፣ በተለይ አንደኛ አጠቃላይ ፔናልቲው ቦክሱ የበረኛው ቴሪተሪ ነው ይባላል። ምክንያቱም የተለየ ፕሪቪሌጅ የሚሰጠው ለበረኛው፣ በእጁ መያዝ የሚችለው እሱ ብቻ ነው። ከዛች ቦክስ ሲወጣ ነው እንደ ማንኛውም ተጫዋች ወይ ደግሞ ይሄ አውትፊልድ ፕሌር እንደነሱ አይነት ፕሪቪሌጅ የሚሰጠው ምክንያቱም ከቦክሱ ውጪ በእጁ መንካት አይችልም። እንደ ማንኛውም ተጫዋች ተጋፍቶ በእግሩ ነው የሚጫወተው። ያቺ ቦክስ ግን ለእሱ የተሰጠው ቦታ ነው። ስለዚህ በእጁ መንካት ይችላል፣ በሁሉም ነገር መንካት ይችላል። እነዛ ተጫዋቾች በእጃቸው መንካት አይችሉም። ከዛ ደግሞ ኤክሰሲቭ ፎርስ ደግሞ በረኛው ላይ ደግሞ አፕላይ ማድረግ አይችሉም። በረኛው ሊዝ ኢቨን ሊዝ ራሱ እጁን በስነሳት ይዞት እንኳን ባይሆን ኳሱን ኳሱ እጁ መካከል እያለ ራሱ የሚነኩት ከሆነ ፋውል ነው የሚባልበት። ሴንሲቲቭ ነው። ሶ ይሁላ ፕሪቪሌጅ ተሰጥቶት እዛ ቦታ ላይ ያንን ቦታ ማስተር ማድረግ የማይችል ከሆነ ይሄኛው ቤዚክስ ነገር ነው። በአንድ ሳምንት ልዩነት ውስጥ እኮ ማይሰር ናይትድ ሁለት ኮርኖዎች ተቆጥሮበታል። አምና ከተመለከት ነው ሁለት ኮርኖዎችን በአንድ ሳምንት ባለሞላ ጊዜ ውስጥ በአንድ ጌም ራሱ አርሰናል በአንድ ጌም ላይ ሁለት ኮርና አስቆጥሮበታል። ያው ሁለት ኮርና ዳይሬክት የገቡ ጎሎች ናቸው ያልኩህ። አሁን ለምሳሌ ከቆመ ኳስ የተቆጠረ ሄዲንግ አሁን እንዲ እንዲሁም በፕሪሚየር ሊግ እኮ አምና ካልተሳሳትኩኝ ወልቭስ ብቻ ነው የሚበልጠው የነበረው እንጂ ከወልቭስ ቀጥሎ ብዙ የቆመ ኳሶችን የገባበት ቡድን ማይሰሩ ነው አይተር ነበር። አርሰናልም እንዳልከው አንድ ጨዋታ በኤምሬስ የተደረገውን ጨዋታ ሁለቱንም ጎሎች በቆመ ኳስ ተቆጥሮ ሁለት ለባዶ አልቆ ጨዋታው የተጠናቀቀው ግን ይሄኛው እንዳለ ሆኖ የባሰው ደግሞ ቀጥታ የተገባበት ኦሎምፒኮ የሚሉት አይነት የኮርነር ኪክ ቀጥታ ተመትቶ የገባ ጎል ማቲያስ ኩኒያ አስቆጥሮ ነበረ። ከዛ ሶንም አስቆጥሮ ነበር ከቶትናም ጋር በነበረው ጨዋታ አይን ካራባኦ ካፕ ይመስለኛል ማኒሰር ናይትር የጣሉበት ጨዋታ ላይ ና አራት ለሶስት እንደዚህ የተጠናገቀው ጨዋታ ላይ ኮርና ነበር ቀጥታ ተቆጥሮ ከማርቲኔዝ ጋር ተጣልቶ ከሆነ ሰው ጋር አግሬሲቭሊ ከተጣለ በኋላ ሄዶ ነው ቀጥታ እሱን አስቆጠረ። ማቲያስ ኩኒያም እንደዚሁ ወልቨስ በነበረበት ሰዓት ላይ በፕሪሚየር ሊግ በዛው በሳምንቱ አንድ ሳምንት ራሱ በሥነ ሥርዓት አይሞላም፣ እና በዛው ጊዜ ላይ ቀጥታ ኮርነር የተቆጠረበት አጋጣሚ ደግሞ የተለያዩ አንደኛው የተቆጠረው ባይንዲር ላይ ነው፣ ቶትናም ያስቆጠረው ማሲያስ ኩን ያስቆጠረው ደግሞ ኦናና ላይ ነበር። እና ማይሰር ዩናይትድ ያሉት በረኞች ምን አይነት በረኞች እንደሆኑ ኳስን የሚተፉበት መንገድ፣ የመሳሰሉት ነገሮች በቃ ማይሰር ዩናይትድ ቤት ቤዚክሱን የጠፋው እንጂ ምርጥ ለመባል ከዚህ በኋላ ማሳመን አለበት። አሁን ምርጥ ለማለት ምንድን ነው ቤዚካል ነገሮቹን ሲጀምር የሚታይ ፍንጫ አለ። ሌመንስ እና ቀድመ ለማመስገንም እጅግ ይከብዳል እ ማንችስተር ናይትድ ቤት ውስጥ አንድ የሚታይ ይችላንችል ነገር አለ አንደኛ፣ የልጁ ኮንፊደንስ ሁለተኛ፣ ያዳናቸው ሴቦች ፈጽሞ የሚከብዱ ሴቦች ናቸው በጣም አሁን ለምሳሌ የሪቻርድሰን ቴል ቴሌ ያስቆጠረው ጎል ቴሌ ያስቆጠረው ጎል አፍጥኖታል። ኳሱን የተመታበትን ሞመንት ተመልክቶት ነበረ። ዳይሬክሽኑ ኳሱ ልጁ ተሸፍኗል። ኳሷን ግን ዞሮ ሲመታት አቅጣጫዋን አውቃት ነበረ። መመልሶ ይታ ከተመለከትከው ግን የዴላይት ዲፍሌክሽን ስለነበረው ጎሏ ዳይሬክት ገብታለች። እንደው ከግብጠባቂ ጋር ስንል ወደ በጣም ደካማ የተባለውን የዲፌንሲቭ ስትራክቸሩን እንመልከት። ስ አንድ የተመለከትኩት ነገር በተደጋጋሚ መቼ በአንድ ጌም ላይ ተመልክተው ከምታነሳው በላይ ተደጋጋሚ ጌሞች ላይ የምታነሳው ነገር ሞር ጭብጥ ያለው ይመስለኛል። እና ለምሳሌ ባክ ላይ ባክ ስሪ ላይ ፍላቶ ነው የሚጫወተው የግላስነር ቡድን ሦስት አራት ሦስትን ካነሳ ማለት ነው። ማንችስተር ዩናይትድ ቤት ስትመጣ ደግሞ የማግሄርን የመጨረሻው ተከላካይ አድርጎ የሚጫወት የማንችስተር ዩናይትድ ቤት ማግሄርን በሩጫ አናቀውም። የመጨረሻው ተጫዋች ማለት በምታጠቃበት ጊዜ የመጨረሻው ተጫዋች የሚቆሙ ማለት የሚሮጥ ይችላል ማለት ነው። ምክንያቱም ከጀርባው ሰፊ ስፔስ እስከ ግብ ጠባቂ ድረስ እስከ ከ50 ሜትር ድረስ ከፍቶ ነው የሚያጠቁት። ዴይላይትን ተመልክተ ከሆነ ሾውን ሃፍ ስፔስ ላይ ሄዱ ያጠቁ ነበረ። እና በአንዳንድ ሞመንቶች ላይ ማጉር እየተፈተነ ተመልክቼው ነበረ። እዛ የዲፌንሲቭ ስትራክቸሩ ትክክል ነው ወይ? ማንቸስተር ዩናይትድ ቤት ውስጥ በጣም የሚታይ የሚጋለጥ ነገር ነበረው። ሮብ ሆልዲንጎቹ የስድስት ቁጥር ተጫዋቾች ዲፌንሱን በትክክል ቀዳዳውን አይሸፍኑም ነበረ። ስትራክቸሩ በአጠቃላይ ለአንድ ዋንጫ ለሚፈልግ ቲም ወይም ደግሞ ቶፕ ፎር ለመጨረስ እንደሚፈልግ ቲም እጅግ በቃ ለመቀናጀት የከበደ አይነት ቲም ይመስላል። ምናልባት የመከላከል ስትራክቸሩ ላይ እንዳልከው በሃሪ ማጎየር በሚሰለፍበት ሰዓት ላይ እና እሱ በማይሰለፍበት ሰዓት ላይ ማንሰር ዩናይትድ ሃይላይኑ የተለያየ ነው የሚሆኑ ምክንያቱም ሃሪ ማጎየር ጥንካሬዎቹ ይታወቃሉ ምን አይነት ጥንካሬ እንዳለው ምን ምን እንደሚችል በተለይ አየር ላይ ኳስ ላይ በጣም አደገኛ የሚባል ተጫዋች ነውእና ከየትኛውም በጣም አደገኛ ከሚባል አጥቂ ጋር ራሱ አየር ላይ ኤሪያል ዱኤሎች ላይ ማሸነፍ የሚችል ከባድ ተጫዋች ነው። ፓሶቹ ጥሩ ናቸው፣ ሎንግ ፓሶቹ አሪፍ ናቸው እና እዛ ቦታ ላይ ያለው ጉልበቱን የሚጠቀምበት መንገድ በቃ ይሄ ክሊር የሚያደርግበት መንገድ፣ ኢንተርሴፕት የሚያደርግበት መንገድ በጣም አሪፍ ነው። ፖዚሽናል ሴንሱም ጥሩ ነው ምናምን ግን በማግበር ላይ የሚነሳው ነገርና ምናልባት ማንቸስተር ዩናይትድ እሱን ሲያሰልፍና እሱን ሲያሰልፍ ቅርጹ የሚለያይበት ምክንያት የሃይላይኑ ጉዳይ ነው። በሃይላይን በምትጫወትበት ሰዓት ላይ የሚቀሩት ወይ ደግሞ ከኋላ የሚኖሩት ተከላካዮች ፈጣን ተከላካዮች መሆን አለባቸው። ፈጣን ተከላካዮች የማይሆኑ ከሆነ ግን ወደኋላ ለመመለስ በጣም ይከብዳል። ምክንያቱም ፖዚሽንን ሪጌን እስኪያደርጉ ድረስ አሁን በቢውልዳ በሚወጡበት ሰዓት ላይ አብዛኞቹ ተጫዋቾች ወደፊት ይጠጋሉ እና ከኋላ በዘመናዊ እግር ኳስ ሁለት ተከላካዮች ይቀራሉ። አንዳንዴ ደግሞ ሶስት ተከላካዮች ሊቀሩ የሚችሉበት ደግሞ አጋጣሚ አለ በአንድ አንድ ቅርስ። በእንደዚህ አይነት ጊዜ ላይ ድንገት ካውንተር አታኮች ቢሰነዘሩ ምንድነው የሚፈጠረው ነገር? የብሬንትፎርዱ ጨዋታማይሰርማይስር ከብሬንትፎርድ ጋር የነበረው ጨዋታ የተሸነፈበት ኢጎር ቲያጎ እንደዚህ አይነት እንቅስቃሴዎችን ስትመለከት ሃይላይን ላይ ማጓየር ሲጫወት ምን አይነት ድክመት ሊኖረው እንደሚችል የታየበት አጋጣሚ ነው በዚህኛው ጨዋታ ላይ በእርግጠኝነት ማጉየር ከተሰለፈ ሩበን አሞሪምም በኃይ ላይን ለመጫወት ጥረት አያደርግም፣ ወይ ደግሞ በሀይ ላይን ለመጫወት ፍላጎትም ሊያሳይ አይገባም። ምክንያቱም ይታወቃል፣ የተጫዋቹ ፕሮፋይል ይታወቃል። አዲስ አይደለም፣ እንዴት እያደረገ እንደሆነ ያለውን ነገር በአዲስ መልኩ አይደለም እያደረገ የሚገኘው እና ፕሮፋይሉ ይታወቃል። በእንደዚህ አይነት መልኩ ነው ለመጫወት ጥረት ማድረግ ያለበት። ብዙ ጊዜ ሀሪ ማጉየር አቅሙ ይታወቃል፣ ምን አይነት ስታይል ላይ መጫወት እንደሚችል ይታወቃል። እና ማንችስተር ዩናይትድ ሞር እሱ ሲኖር ለአሜንስም ደግሞ ጋር አንድ ላይ ሆኖ ቤንጃሚን ሼሽኮም እስካለ ድረስ ብዙ ጊዜ የሚደረገው ሎንግ ቦሎችን ለመጠቀም ይሞክራሉ። በሎንግ ቦል ደግሞ ማጎየር ጥሩ ነው። ሎንግ ቦሎችን ፓስ ያደርግ አሪፍ ተጫዋች ነው። ላመንስም ደግሞ ጥሩ ተጫዋች ነው። እንደዛ ሲያደርግ እንጂ በሃይላይን ለመጫወት የሚሞክሩ ከሆነ ፕረስ በሚያደርጉበት ሰዓት ላይ ለማጎየር የሆነ ሩም ትተው ፕረስ የማያደርጉ ከሆነ በጣም ሊበሉ የሚችሉበት አጋጣሚ ብዙ ነው ብዬ አስባለሁ። ና ትልቁ ችግር ግን ማይሰር ዩናይትድ እየመራ ቆይቶ አንድ ጎል ከተቆጠረበት በኋላ ትኩረቱ ይበተናል። ከየ በሁለቱ ጎሎች መካከል ቴሌ ያስቆጠረው ጎ